ሰላም የተወደዳችሁና የተከበራችሁ የኢትዮ ሄልዝ ቤተሰቦች እንዴት ናችሁ? ዶክተር አማኑኤል ነኝ። እንኳን በሰላም መጣችሁ። ይህ ስለ ጤናችን የምናውቅበትና የምንማማርበት የጤና ገጽ ነው። በዛሬው የጤና ዝግጅታችን ዩሪክ አሲድን የሚቀንሱ አስር ጤናማና አስፈላጊ ምግብና መጠጦችን እንመለከታለን። ይህ የጤና ትምህርት ጠቃሚና እንዲሁም ደግሞ አስተማሪ ስለሆነ ቪዲዮን ከመጀመራችሁ በፊት ሼር በማድረግ እንድትጀምሩትና ላይክ በማድረግ እንድትጀምሩት በትህትና እየጠየቋችሁ ወደ ፕሮግራሜ ማልፍ ይሆናል። መልካም ቆይታ ይሁንላችሁ። ዩሪክ አሲድ ሰውነታችን ፒውሪን በሚሰባብርበት ጊዜ የሚፈጠር ኬሚካል ነው። ሰውነታችን በተፈጥሮ ፒውሪንን ይፈጥራል። እንዲሁም ደግሞ አንዳንድ ምግብና መጠጦችም ፒውሪንን ይይዛሉ። የዩሪክ አሲድ መጠንን መቀነስ የሪ በሽታን ተጋላጭነት ለመቀነስና ድንገተኛ ሕመምን ለመከላከል ይረዳል። በተለምዶ ሰውነታችን ዩሪክ አሲድን በኩላሊታችን በማጣራት በሽንት መልክ ያስወግደዋል። ብዙ ፒውሪን ከተመገብን ወይም ደግሞ ሰውነታችን ይህንን ተረፈ ምርት በፍጥነት ማስወገድ ካልቻለ ዩሪክ አሲድ በደማችን ውስጥ ሊከማች ይችላል። መደበኛና ትክክለኛ የዩሪክ አሲድ መጠን ከ6.8 ሚሊግራም ፐርዴሲሌትር በታች ነው። ከፍተኛ ዩሪክ አሲድ መጠን ደግሞ ከ6.8 ሚሊግራም ፐርዴሲሌትር በላይ ሲሆን ሃይፐር ዩሪኪሚያ ይባላል። ይህም ወደሪ በሽታ ሊያመራ እና ደምንና ሽንትን በጣም አሲዳማ ሊያደርግ ይችላል። ጤናማ የኖር ዘይቤ መምራትና ትክክለኛ ምግቦችን መመገብ በተፈጥሮ የዩሪክ አሲድ መጠንን ለመቀነስ ይረዳል። ስለሆነም ታዲያ ዩሪክ አሲድን ለመቀነስ የሚረዱ ጤናማ ምግቦች የትኞቹ ናቸው የሚለውን በመቀጠል እንመለከታለን። አንደኛውና የመጀመሪያው ሙዝ ነው። በከፍተኛ የዩሪክ አሲድ ምክንያት የሪህ በሽታ ያጋጠማችሁ ከሆነ በየቀኑ ሙዝ መመገብ በደም ውስጥ ያለውን የዩሪክ አሲድ መጠን ይቀንሳል። ይህም የሪህ ጥቃትን የመጋለጥ እድልን የሚቀንስ ይሆናል። ሙዝ በተፈጥሮ የፒሪን ይዘቱ በጣም አነስተኛ ነው። ስለዚህ ሪህ ያለባቸው ሰዎችም ጥሩ የሆነ ምግብ ያደርገዋል። ሁለተኛ፣ አፕል። አፕል የዩሪክ አሲድ መጠንን ለመቀነስ የሚረዳ ከፍተኛ የምግብ ፋይበር ይዘት አለው። ፋይበር ዩሪክ አሲድን ከደም ውስጥ ወስዶ በሰውነታችን ውስጥ ያለውን ትርፍ የዩሪክ አሲድ መጠን ያስወግዳል። በተጨማሪም ደግሞ አፕል በሰውነታችን ውስጥ የዩሪክ አሲድ ተጽዕኖን ለማስወገድ በማሊክ አሲድ የበለጸገ ነው። ከምግብ በኋላ አንድ አፕል መመገብ በዩሪክ አሲድ አመጋገብ ውስጥ ጠቃሚ ነው። ሶስተኛ ፕሪም ፕሪም አንቶሲያኒን የተባሉ ንጥረ ነገሮችን የያዘ ሲሆን ይህም የዩሪክ አሲድ ምርትን የሚያግድና ሰውነታችን ከመጠን በላይ የሆነ ዩሪክ አሲድን እንዲያስወግድም ይረዳል። በተጨማሪም እነዚህ ውህዶች በመገጣጠሚዎች ላይ ያለውን እብጠት በመቀነስ ህመምንና እብጠትን ይቀላቀላሉ። ፕሪም እንደ ተፈጥሯዊ ዳዩሬቲክስ በመሆን ኩላሊት ዩሪክ አሲድን በብቃት እንዲያጣራና እንዲያስወግድ ይረዳል። እንዲሁም ደግሞ ፕሪም በመገጣጠሚዎች ላይ ያለውን ህመምና እብጠት የሚቀንሱና ከሪ በሽታ በፍጥነት ለማገገም የሚረዱ ጸረ ብግነት ባህሪያት አሉት በፕሪም ውስጥ የሚገኘው ቫይታሚን ሲ ዩሪክ አሲድን ለመሰባበር እና ለማስወገድ ይረዳል በተጨማሪም ፕሪም የአንጎል ሴሎችን ለመጠበቅ የማስታወስ ችሎታን ለማሻሻል እና እንደ አልዘይመር ያሉ የነርቭ መበላሸት በሽታዎችን ተጋላጭነትን ለመቀነስ የሚረዱ ፍላቮኖይድስ የተባሉ ንጥረ ነገሮችን ይዟል እንደ ባለሙያዎች ገለጻ ፕሪም በካሎሪ ዝቅተኛና በውሃ ይዘቱ ከፍተኛ በመሆኑ ክብደትን ለመቆጣጠርና ፍላጎትን ለማርካት የሚረዳ አርኪና ገንቢ የሆነ ፍራፍሬና ምግብ ነው። በሽታ የመከላከል ስርዓትን እንደሚያጠነክርና ኢንፌክሽኖችን እንደሚዋጋ ይነገራል። እንዲሁም ደግሞ ጸረ ብግነት ባህርያቱ ስለ ሰደዱ በሽታዎችን ተጋላጭነትን ለመቀነስ ይረዳል። አራተኛ ቡና። ቡና አሲዳማ እንደሆነ ሰምታችሁ ታውቃላችሁ። ነገር ግን በቡና ውስጥ ያለው የአሲድ አይነት ከዩሪክ አሲድ በጣም የተለየ ነው። እንዲያውም በየቀኑ ቡና መጠጣት የዩሪክ አሲድ መጠንን በበርካታ መንገዶች ሊቀንስ ይችላል ፒውሪን ወደ ዩሪክ አሲድ የሚቀየርበትን ፍጥነት ይቀንሳል። እንዲሁም ደግሞ የዩሪክ አሲድ ከሰውነት የሚወገድበትንም ፍጥነት ይጨምራል። በአሜሪካ ጆርናል ኦፍ ክሊኒካል ኒውትሪሽን ላይ የወጣ አንድ ጥናት ተሳታፊዎች ቡና ሲጠጡ የሪህ ስጋትን እንደሚቀንስ አሳይቷል። ሆኖም ሌሎች ሁኔታዎች ካለባችሁ ቡናን ከመጠጣታችሁ በፊት ሐኪም ልታማክሩ ይገባል። አምስተኛ የሲትረስ ፍራፍሬዎች፣ የሲትረስ ፍራፍሬዎች በቫይታሚን ሲ የበለጸጉ ሲሆኑ ይህም የኩላሊትን ተግባር በማሻሻል የዩሪክ አሲድ መጠንን ይቀንሳሉ። በመገጣጠሚያዎች ውስጥ የሚገኙትን የዩሪክ አሲድ ክሪስታሎች ለማሟሟት ይረዳሉ ተብሎ ስለሚታመን የሪህ በሽታን በዚህ መልኩ ይከላከላሉ። ከሁሉም የተሻሉ የሲትረስ ፍራፍሬዎች ብርቱካን፣ ሎሚ እና መንደሪን ናቸው። ሎሚ ሰውነትን አልካላይን በማድረግ እጅግ ውጤታማ ሲሆን፣ ብርቱካን ደግሞ በቫይታሚን ሲ የበለጸገና የሰውነትን እርጥበትም የሚጠብቅ ነው። መንደሪን ደግሞ ለምግብ መፍጨት ቀላል ስለሆነ የዩሪክ አሲድ መጠንን ይቀንሳል። በተጨማሪም የሲትረስ ፍራፍሮች ኩላሪት ውስጥ የዩሪክ አሲድ እንዳይከማች የሚከላከሉ ተፈጥሯዊ ሲትሬትን ይይዛሉ። ከመጠን በላይ የሆነ ዩሪክ አሲድ በሽንት እንዲወገድ በማድረግ የኩላሪት ጠጠር የመያዝ አደጋን ይቀንሳሉ። እንዲሁም እንደ መጨማደድና እና ጥቁር ነጠብጣቦች ያሉ የእርጅና ምልክቶችንም ለመቀነስ ይረዳሉ። በተጨማሪም ቆዳን ከአልትራ በውለት ጨረርና ከብክለትን ይከላከላሉ። በካሎሪ ዝቅተኛና ና በውሃ ይዘት ከፍተኛ በመሆናቸውም ለረጅም ጊዜ የሙሉነት ስሜትን ይሰጣሉ ስበን በበለጠ ውጤታማነት ለማቃጠልም ይረዳሉ መጥፎ ኮሌስትሮልን ወይም ደግሞ ኤልዲኤል የምንለውን ዝቅ ያደርጋሉ ጥሩ ኮሌስትሮልን ወይም ደግሞ ኤችዲኤል የምንለውን ኮሌስትሮልን ደግሞ ይጨምራሉ የደም ግፊትን ይቀንሳሉ እንዲሁም ደግሞ የደም ዝውውርንም ያሻሽላሉ ስድስተኛ አረንጓዴ ሻይ አረንጓዴ ሻይ ሜታቦሊዝምን በማሻሻል የኩላሊትን ተግባር በማሻሻልና ብግነትን ወይም ደግሞ ኢንፍላሜሽንን በመቀነስ የዩሪክ አሲድ መጠንን ለመቆጣጠር የሚረዳ ተፈጥሯዊ መርዝ ማስወገጃ ነው ኢፒጋሎ ካቴችን ስሪጋለት የተባለ ኃይለኛ አንቲኦክሲደንት የያዘ ሲሆን ይህም የዩሪክ አሲድ ምርትን ይቀንሳል። በተጨማሪም በአረንጓዴ ሻይ ውስጥ የሚገኙት ፖሊፌኖልስ በከፍተኛ የዩሪክ አሲድ ምክንያት የሚመጣውን የመገጣጠሚያ ብግነትና እብጠትንም ይቀንሳሉ። አረንጓዴ ሻይ የአልካላይን ተጽዕኖ እንዳለውም ይነገራል። ይህም ዩሪክ አሲድን ለማስወገድ ይረዳል። አረንጓዴ ሻይ በካቴችን የበለጸገ ሲሆን ይህም ደግሞ በሽታ የመከላከል ስርዓትን ያጠነክራል እናም ደግሞ ኢንፍላሜሽንን ይዋጋል። በተፈጥሮ ያለው ኤል ታሊን የተባለ ንጥረ ነገር መዝናናትን የሚያበረታታና ጭንቀትን የሚቀንስ ሲሆን የአንጎልን ተግባርና ትኩረትን ያሻሽላል። አረንጓዴሻይ ሻይ መጥፎ ኮሌስትሮልን በመቀነስና የደም ግፊትን በመቆጣጠር የልብ ጤናንም እንደሚደግፍ ይታወቃል። እንዲሁም እጅግ በጣም ብዙ አንቲ ኦክሲደንቶች፣ ፖሊፌኖልስና አስፈላጊ ንጥረ ነገሮች የያዘ ሲሆን ሌሎች በርካታ የጤና ጥቅሞችንም ይሰጣል። ጸረብግነት ባህርያቱ ብጉርን በመቀነስና እንዲሁም ደግሞ እርጅናን በማዘግየት ጤናማ ቆዳን ይሰጣል። አረንጓዴ ሻይ በጸረ ኦክሲደንት ይዘቱ ምክንያት በሽታ የመከላከል አቅም እንደሚያሳድግ፣ የምግብ መፈጨት እንደሚያሻሽልና የተወሰኑ የካንሰር አይነቶችን ደግሞ ተጋላጭነታቸውን እንኳን እንደሚቀንስ ይታመናል። ሆኖም ግን በመጠኑ መጠጣት ይመከራል። አረንጓዴ ሻይ ጤናማ የአንጀት ባክቴሪያዎች እድገት እንደሚያበረታታም ይታወቃል። ይህም ደግሞ በብቃት ሜታቦሊዝም እና የተመጣጠነ ምግብን በተፈጥሮ በመምጠጥ ረገድ ቁልፍ ሚና ይጫወታል። ሰባተኛ ተልባ የተልባ ፍሬ ጸረ ብግነትና እንዲሁም ደግሞ መርዛማ ንጥረ ነገሮችን የማስወገድ ባህሪው የሚታወቅ እጅግ በጣም ጠቃሚ የምንለው ምግብ ነው። በከፍተኛ ዩሪክ አሲድ ወይም ደግሞ ሪህ ምክንያት በመገጣጠሚያዎች ላይ የሚከሰቱትን እብጠት በመቀነስ ዩሪክ አሲድን መጠን በተፈጥሮ ለመቀነስ ይረዳል። በተጨማሪም በመገጣጠሚያዎች ላይ የክሪስታል ክምችት እንዳይፈጠር በመከላከል ህመምንና እብጠትንም ይቀንሳል። የተልባ ፍሬ ሊግናንስ እና ፋይበርን የያዘ ሲሆን ይህም የኩላሊትን ጤንነት የሚደግፍ እናም ደግሞ ከመጠን በላይ የሆነ የዩሪክ አሲድን በሽንት መልክ እንዲወገድም ይረዳል። በውሃ የሚሟሟ ፋይበር በውስጡ የያዘ በመሆኑ በምግብ መፍጫቱ በውስጥ ያለውን ዩሪክ አሲድ ጋር በመጣመር ወደ ደም ውስጥ እንዳይገባም ይከለክላል። ስምንተኛ ዋልነትስ። ዋልነትስ የኩላሊትን ተግባር በመደገፍ እብጠትን በመቀነስና እንዲሁም ሜታቦሊዝምን በማሻሻል ይረዳል። ዋልነትስ እንደ ማግኒዥምና ፖታሽም ያሉ አስፈላጊ ማዕድናትን የያዘ ሲሆን ይህም የኩላሊትን ጤንነት የሚደግፍና ከመጠን በላይ የሆነ የዩሪክ አሲድን በሽንት መልክም እንዲወገድ ይረዳል። በዚህ ምክንያት ሰውነትን ከመርዛማ ንጥረ ነገሮች ለማጽዳትና እንዲሁም ጤናማ ለማድረግ አመጋገባችሁ ላይ መርዛማ ንጥረ ነገሮችን የሚያስወግዱ ምግቦችን መጨመር በጣም አስፈላጊ ነው። ኦሜጋ 3 እና እንዲሁም አንቲኦክሲደንቶችን የያዘ ሲሆን ይህም ቆዳን እርጥበት እንዲኖረውና ለስላሳም እንዲሆን እንዲሁም አንጸባራቂ እንዲሆን ያደርጋል። እንዲሁም ደግሞ ብጉርንና እብጠትን ይቀንሳል። ጸጉርም ደግሞ ጠንካራና አንጸባራቂ እንዲሆን ያደርገዋል። ዘጠነኛ ውሃ በቀን ከአምስት እስከ ስምንት ብርጭቆ ውሃ የሚጠጡ ሰዎች የሪ ምልክቶች የመታየት እድላቸው አነስተኛ ነው። ኩላሊት ዩሪክ አሲድን በሽንት ውስጥ ለማስወገድ ውሃ ስለሚጠቀም ይህም ምክንያታዊ ያደርገዋል። ውሃ ለኩላሊት በጣም ጤናማና ጥሩ ነው። የተዳከመ የኩላሊት ተግባር ለሪ አስተዋጽኦ ከሚያደርጉ ምክንያቶች ውስጥ አንዱ ነው። አስረኛ አትክልቶች፣ ቲማቲም፣ ብሮኮሊና ኪያር በዩሪክ አሲድ አመጋገብ ውስጥ መካተት ከሚገባቸው የዩሪክ አሲድ ምግቦች መካከል ጥቂቶቹ ናቸው። ቲማቲም የዩሪክ አሲድ መጠን ለመቀነስ ሊመገቧቸው ከሚችሏቸው ምርጥ አትክልቶች ውስጥ አንዱ ነው። ቲማቲም በተፈጥሮ አልካላይን ሲሆን ወደ ደም ውስጥ ሲገባ የደም አልካላይነትን ይጨምራል። እንደ ድንች ያሉ አትክልቶችም በሰኖት ውስጥ ያለውን የዩሪክ አሲድ መጠን ለመቀነስም ውጤታማ ናቸው። ነገር ግን ሁሉም አትክልቶች አይደሉም። ከፍተኛ የዩሪክ አሲድ መጠን ካላችሁ እንደ አበባ ጎመን እስፒናችና እንዲሁም ደግሞ እንጉዳይ ከመሳሰሉ አትክልቶች መራቅ ይኖርባቸዋል። ስለዚህ በዋነኛነት እነዚህ የጠቀስናቸው አስር ምግብና መጠጦች ዩሪክ አሲድን ማለትም በደም ውስጥ ያለውን የዩሪክ አሲድ መጠን ለመቀነስ የሚረዱ በተዘዋዋሪ ደግሞ እሪ በሽታ ላለባቸው ሰዎች መመገብ ያለባቸው በጣም ጠቃሚና አስፈላጊ ምግቦች ናቸው ማለት ነው። እንደ አጠቃላይ በደም ውስጥ ያለውን የዩሪክ አሲድ መጠን ለመቀነስ የሚረዱ የተለያዩ ተፈጥሯዊ ዘዴዎች አሉ። ይህንን ለማድረግ ጤናማ ክብደት መያዝ ያስፈልጋል። አልኮልን መገደብ ያስፈልጋል። ለምን ቢባል አልኮል ከፍተኛ ፒውሪን ይዘት ስላለው በፒሪን የበለጸጉ ምግቦችን ማስወገድና መቀነስ ያስፈልጋል። ለምሳሌ ጣፋጭና እንደ ስጋ ያሉ ምግቦችን መቀነስ ያስፈልጋል። ብዙ ፈሳሽ መጠጣትና መውሰድ ያስፈልጋል። በፍሩክቶስ ጣፋጭ የሆኑ ምግቦችን መገደብ፣ ብዙ ፍራፍሮችና አትክልቶችን መመገብ፣ እንዲሁም ደግሞ ዝቅተኛ ቅባት ያላቸው የወተት ተዋጽኦችን መመገብ ያስፈልጋል ማለት ነው። በዚህ መልኩ በደማች ውስጥ ያለውን የዩሪክ አሲድ መጠን በተፈጥሮ መንገድ መቀነስና ማስተካከል ይቻላል ማለት ነው። ስለሆነም ክብራም ቤተሰቦች ለዛሬ ነበረን የጤና ትምህርት ይህን ይመስል ነበር። አይ ሆፕ ይህ ቪዲዮ ጠቃሚና አስተማሪ እንደሆነ ግምቴ ነው። ስለዚህ ቪዲዮም ሌሎችም እንዲማሩበት ሸር አድርጉላቸው። ቻናሉም አዲስ ቻናል ስለሆነ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ላለው በቀጣይ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው ግን ቸር ሰንብቱ።